የዛሬው ይለያል ነው ምላችሁ። የሌለ ነገር በቃ ከልብሱ የጨዋተው ከጨዋተው የአዝማሪው አረሱን ቱል ልዘርዝርላችሁ የሚለይበትን ማለት ነው። ዛሬ እንግዲህ እንደኔ የምትወርዳቸው ኦዲየንስ ማለት ነው። በዙዙ ፋሚሊ በእሙ ዙዙ አማካኝነት እንግዲህ ምርጥ የወሎ ባህል ልብስ፣ የራያ ልብስ እንግዲህ ፈክዬ መቼም ለብሳ የማታቀው ዛሬ ከምትወዳት ከአድናቂዋ ደርሶላት ስጦቶ እንግዲህ እንደዚህ ሸብረቅረቅ ደመቅመቅ አደርጋቸዋለ ማለት ነው። አቤት ግርማ ሞገስ ጥላላቸው አህሙ ጋ ማለት ነው እንግዲህ የአህሙ እርግብ እንዳያቸዋት እንግዲህ እንዴት እንዳመረባት ቢስሚላ፣ በቃ ቀን በቀን ነው እሷ ውበቷ የሚጨምረው ማለት ነው። ምክንያቱም ከአህሙ ጋር ስላለች የአህሙ እርግብ ማለት ነው። ሌላ ሰው እንግዲህ ሌላ ወንድ ያው እርግቧ እንዳይልበት እንዲልበት አልፈለገም አህሙ ማለት ነው ሀባይብ እና በቃ ይወስዱብኝ መስሎ መሰለኝ መሰለኝ። እንግዲህ አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለው አልሐምዱልላሂ ረብልዓለሚን። እንዲሁም ክርስቲያን ወገኖች ሰላም፣ ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ እዝነትና ረህመቱ አይለያችሁ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ እስከ መጨረሻው ቪዲዮ በማዳመጥ ሀሳብ አስተያየታችሁን አስቀምጡልኝ ሰላም ሀገራችን እያልኩኝ የዛሬውን ቪዲዮ እንጀምራለሁ። የዛሬው ቪዲዮ ማለት ነው እንግዲህ በሄዱ ፋሚሊ በቃ ትጀምረው በቃ በሳቅ ጀምሬ በሳቅ ጨረስኩት ማለት ነው። እኔ ደግሞ አዝማሪውን ምን ጣለላቸው፣ በቃ ምን ጣለላቸው ትላላቸው። እንዴት አድርጎ በቃ ፈጣሪ በቃ ቪዲዮውን እንዴት አድርጎ እንዳሳመረው መጀመሪያም፣ ፈንዱሾቹ አሉበት እንግዲህ። እኔ ያው እነሱ ሄዱበት ያው እየበረርኩ እገኛለሁ እንግዲህ እንደ ርግቧ ማለት ነው። እርግቧ ልበር እየተዘጋጀች ነው እያለ ነው አሁኑ። እንግዲህ በቃ እኔ እነሱ እነሱ በሄዱበት ቤት በቃ ተከትሌ ያው መሄዴን እንደቀጠልኩ ነው። ሀባይም ማለት ነው ብዙ ኦዲየንሶች እንደ ፈንዲሾቹ አሉበት። በርሬ መሞቴ ነው እያሉ ነው። እና እኔም አብሬ እሄዱበት እየሄድኩ ነው ማለት ነው ሀባይም እና ምን መሰላችሁ፣ የዛሬው እንግዲህ ለየት የሚያደርገው በቃ ልዩ ነው የሆነበት ምክንያት ምን መሰላችሁ፣ ፈክዬ ለመጀመሪያ ጊዜ ነው የራያ ቀሚስ የአበሻ ቀሚስ ስትለብስ ማለት ነው። ለመጀመሪያ ጊዜ በቃ ይህን ስጦታ የሰጠሻት ልጅ ተሳክቶልሻል፣ በቃ ሀቂቃውን ተሳክቶልሻል አልኩሽ። በደንብ ነው የተሳካልሽ። ምክንያቱም ስጦታ ሁሉ ብዙ ስጦታ ይሰጣል ስጦታ ብዙ ስጦታ ይሰጣል ማለት ነው። ነገር ግን ያ ሰውዬ ጋ የሌለ ያ ሰውዬ ለብሶት የማያቅ ያ ሰውዬ አድርጎት የማያቅ ስጦታ ሲሆን ደግሞ በተለይ በተለይ ያምራል ማለት ነው። ለሰጪም ምን ያክል ደስታ ይፈጥራል፣ ለተቀባዩም ከምነግራችሁ በላይ ደስታ ይፈጥራል ማለት ነው። እና ስለሌላትም አህሙም እንግዲህ አህሙ ያዳማ ልጅ ነው፣ የወሎ ልጅ አደለም ፈክዬም የላትም እንግዲህ በቃ ይሄ ስጦታ በጣም አምሮልሻል ማለት ነው። ሰጫዋች ሰጭዋ ማለት ነው በጣም በጣም ነው ደስ የሚለው ማለት ነው። ምክንያቱም እንደ ማንኛውም ሰው ያለ ስጦታ አይደለም ይሄ የተለየ ስጦታ ስለሆነ ማለት ነው። ሀባይ እና እንግዲህ ዙዙ ፋሚሊ ብዙ ነገሮችን በመስራት ትታወቃለች። ብሹ ፎኖች ባለፈ ሰርፕራይዝ አድርጋቸዋለች እንዲሁ ከኦዲየንሳቸው እየተላከላቸውን ማለት ነው። ዛሬም ደግሞ እንግዲህ በራያ ቀሚስ በወሎ በወሎ ሸበላዎች ባህል ማለት ነው። እንግዲህ ወሎዎችን አለማድነቅ ንፉግነት ነው። ወሎዮች የት አላቸው? እስኪ በላይ ከያሳዩ ማለት ነው። እና ይሄ ቀሚሳቸው ደግሞ በጣም ነው የሚያምረው። ሁሉም ጋር ተወዳጅነት ያለ ነው። በጣም ደግሞ ለሰው ልጅ ግርማ ሞገስ ነው የሚሰጠው ልብስ። ከመስቀው ነው የሚባለው። ሀቂቃ ነው። ወላ አሁን አይታችሁ ከሆነ እንግዲህ እንዴት እንዳመረበት ግርማ ሞገሱ ምናምኑ በቃ ልጁ የሆነ ደንቦሽቦሽ ያላደለም አደለም፣ ያምርበታል ማለት ነው። ፈክዬ ደግሞ ቀጠን ያለ ሸንቀጥቀጥ ያለይ ስለሆነች በጣም ሄደባት ማለት ነው። ቀሚሱ ወገቧ ላይ አሰር ስታረገው ወይኔ ትላላቸው እንዴት እንዳመረባቸው ማለት ነው። ማሻላህ በሉ አባይ ማሻላህ እያላችሁ ማለት ነው። ምክንያቱም የሰው ዓይን ጥሩ አይደለም። አንዱ አውዲየንስ ምን ምናል የመሰላቸው፣ ዛሬ እንደው ይሄ ይሄን ያክል ነው ሀሳብ ያዛት ማለት ነው። እኔ ራሱ እያሰብኩ ነበር ይሄን ሀሳብ እሱ የጻፈችው ማለት ነው። ምናለ ብትጋቡልኝና ብገላገል። በመሀከላችሁ እኮ የሆነ ነገር ገባ እነኝህ ልጆች ተጣሉ፣ ተለያዩ እያልኩኝ እንቅፍ እያጠሁ ነው አለች። ወይኔ ወይኔ ይሄን ያክልማ አታስቢ፣ አብሽሪ፣ አይዞሽ፣ ዱ አድርጊ ኢንሻላ፣ አይለያዩም ኢንሻላ፣ የሆነ ነገር አይገባም ውስጣቸው በሚለው ልብሽን አሳምኒው ማለት ነው። አንዷ ደግሞ እተጋባችሁ ድረስ እኔ አልተኛም ብላለች። በቃ አልተኛም እናንተ ተጋብታችሁ እኔ ካታስራችሁ ድረስ እኔ መኝታ የሚባል አልተኛም ብላለች ማለት ነው። ሀባዬ በቃ ይህን ያክል ነው ኦዲዬንስ የሚወዳቸው ማለት ነው። ዙዙም ብላለች፣ እሙ ዙዙ ማለት ነው ይሄ ሄዱ ፋሚሊ ማለት ነው። እንግዲህ እንግዲህ ስሟ ያወዝብ ግብግብግብ አርጋናለ የስሟ ጉዳይ አህሙንም አወዘጋግበው ነበረ ማለት ነው። ምን ያክል ኦዲየንስ እንደሚወዳቸው ማለት ነው። ምን አለን የእነሱ ብትወዱኝ እስከ ማለት ድረስ ደርሳለች ማለት ነው። ምክንያቱም አህሙና ፈኪ በጣም የሚወደዱ በጣም አህሙም የዋህ ውስጡ ምንም የሌለበት አዝማሪው ራሱ እንዴት እንደገለጸው ምንም ቂም የሌለበት በቃ ያስታውቃል። አንድ ሰው ተለይ ስታውት በሰው ላይ ክፉ ነገር የማያስብ በሰው ላይ የሆነ ነገር የማያስብ ሰው ባኳኑ ታቆታላችሁ ማለት ነው። በጣም የዋህ ነው አህሙ ማለት ነው። ፈክዬም እንደዚያው እና በቃ አብረው እነኝህ የዋሆች እነኝህ ፈንዲሻዎች በቃ አብረው ሲመጡ የማይፈልግ የለም ማለት ነው። አብዛኛው ሰው አብዛኛው ትንሽ ከትንሽ ፐርሰንት ውጪ አብዛኛው ሰው አብሮ መሆናቸውን በደንብ ነው የሚፈልገው ማለት ነው። እነሱም ደግሞ የኦዲየንስን የኦዲየንስን ፍላጎት ምን አይነት ቪዲዮ መስራት እንዳለባቸው እንዴት ሆኖ መምጣት እንዳለባቸው በደንብ ገብቷቸዋል አሁን ላይ ማለት ነው። በፊት አላወቁም ነበረ። ምን አይነት ቪዲዮ ሰርተው እንዴት ሆኖ አብረው ለኦዲንስ እንትን እንደሚሰጡ ይቅርታ፣ ለኦዲንስ ምን አይነት ደስታ እንደሚፈጥሩ እንዴት አድርገው ተቀባይነትን እንደሚያገኙ አልገባቸውም ነበር። በፊት የተጣሉበትም እንደዛ ነው ስላልገባቸው ነው እንጂ አይጣሉም ነበረ ማለት ነው ያ ነገር ቢገባቸው። አሁን ላይ ግን በደንብ ተረድተውታል። እንዴት ሆነው ሲሰራ ቪዲዮም እንደሚታይላቸው ኦዲስም ጋር ምን አይነት ተቀባይነት እንደሚያገኙ አሁን ላይ በደንብ ገብቷቸዋል ማለት ነው እና እንግዲህ አይታችኋል። እንዴት እንዴት በቃ አብራ ተጎኑ በቃ ኧረ ግርማ ሞገስ ትላላችሁ። ምንድን ነው የሚለው ሙዚቃው? ያው ሙዚቃው ብዙም አልችልም ምን እሷን ያጓደኛቸው ማለት ነው። እሷን እንትን ሲልበት እሱን እያሞገሰ እሷን ሲያንቋሽሽበት ቅድሚያ እሷን ብታሞግስል ነበር እምፈልገው ብሏል። እንግዲህ ያው ግርማ ሞገሴ ናት ምን ክብሩ ያኔ ክብሩም ስለሆነች እንደዛ እያለች እየዘፈነችላት ነበረ ፈኪዬ ማለት ነው። እና አሙና ፈኪ አሁን ላይ በጥሩ ሁኔታ ይገኛሉ። በደንብ በደንብ በቃ ወይኔ እንዴት ልግረጻችሁ ማለት ነው። አምሮባችኋል። ፈጣሪ ክፉን ነገር የያዝላችሁ። ሀዲየ ሄዱም እንግዲህ ገበያሽን ይክፈትልሽ። በእነሱ አማካኝነት ብዙ ገቢ እንደምታገኝ ባለሙሉ ተስፋ ነኝ። ምክንያቱም አህሙና ፈኪ ያው ማስተላለፍ ያለባቸው ማስታወቂያ መስራት ነው። እንግዲህ ማስታወቂያውን በደንብ ሰርተውልሻል። እስክሪኑ ላይ በተቀመጠው ስልክ ቁጥር እንግዲህ እየደወላችሁ በአህሙና በፈኪ ስም ገበዋን ሰፋ እንደምታደርጉላት ባለሙሉ ተስፋ ነኝ። ምክንያቱም ጠንካራ ሴት ናት። እኔ ባለፍን ብያችኋሉ። በጣም በጣም የምትወደድ ጠንካራ ሴት ናት ማለት ነው። እና እንግዲህ በዚህ መልኩ ሸብረቅረቅ አደርጋቸዋለች። አዝማሪውም እንግዲህ ያው ፈኪየንም እያሞገሰ የአህሙን እርግብ እንግዲህ ዞራ ዞራ ራሱ ላይ ሲለው፣ አረ ዞራ ዘራ ልቤ ላይ ብሏል። እንግዲህ አህሙ አብሽራ ይዞህ እንግዲህ ዱአ ድርግ በቃ ኡስታዝ፣ በሴቶች መስጊድ በኩል ሆነህ ዱአ አድርግ ብሏል። ትናንትና ሰምቼ ማለት ነው እና ዱአ ድርግ አህሙ ማለት ነው በደንብ በደንብ ለሊት እየተነሳህ ማለት ነው ረክዓቴን እየሰገድህ ፈኪየን እጅ ያስገባልኝ በሐላሉ በኒካ እያልክ ዱዓ አድርግ ማለት ነው። ትገባለች፣ ወዴትም አትሄድም ማለት ነው። ዱዓ ታረግህ አላህ ይሰጥሃል ማለት ነውና ብዙ ኦዲንስ እንግዲህ ያው በፍራቻ ይገኛል የፈሩበትም አማካኝነት በቃ ብዙ ሰው እያንኮሻኮሸ ነው ማለት ነው። የሆነ ነገር ይገባባቸውና ይለያያሉ። ፈኪ ትተው ትሄዳለች፣ ፈኪ ትጥለዋለች። አህሙ የዋህ ነው፣ ፈኪ ትተው ትሄዳለች ነው። እሷ ደግሞ ገብታታል፣ በስላለች፣ ትተው አትሄድም። እንሻላ በሉ በቃ ዱዓ አድርጉ ማለት ነው እንግዲህ አህሙም። አላህ የልብህን ይሙላልህ፣ ፈኪ የንጃ ያስገባልህ፣ በቃ እንደው ኒካ እንደምታስር፣ እንደው በቃ እርግጠኛ የሆነ ዱዓ አድርግ ማለት ነው። አላህ የዘውጅህ አላይ ዘውጅ ከአህሙ ማለት ነው። ማንን ፈቅየን በቃ ማንም እንዳይወስድብህ ማለት ነው። እና ዛሬ እንግዲህ በራያ ልብስ እንደዚህ ሽብረቀረቅ ብለውልናል አምረዋል ማለት ነው። በጣም የሚያምር ቪዲዮ ነው የሚያምር በቃ ተሰቃዩ ነው መሰል በጣም ነው ያመረባቸው ማለት ነው። እንግዲህ ይህን ያክል ጓደኞቻቸው እስከሚቀኑባቸው ድረስ ነው እንግዲህ እኛ አውዲየንሶቻቸው የምንወዳቸው ማለት ነው። ይህን ያክል ተወዳጅ ናቸው እስከሚባሉ ድረስ እንግዲህ ዛሬ በዞሩበት በቃ፣ በሄዱበት አልቀርም ብዬ ዞሬ ዞሬ ይሄውላችሁ እየላችሁ ቸከስ ብያለሁኝ። እንግዲህ በቤታቸው ደግሞ ቀጣይ በቤታቸው ይመጣሉ፣ እኔ የምመጣለሁ። እስከዛው ድረስ እናንተ ሰብስክራይብ እያደረጋችሁ ጠብቁ። አብሬያችሁ የቆየሁት እኔ የፖሲ ሸጋናት ነበርኩኝ። በቀጣይ ቪዲዮ እስከምንገናኝ፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።